ይህ የሐበሻ ቀሚስ አያምርም? ለፕሮግራም የታዘዝ ነው። የሐበሻ ቀሚስ ነበረ ብዛት ነበረ። ከስተመሮቻችን ያዘዝን ዶቃ፣ ሰማያዊ ተች ያለው ቀሚስ ነበረ የፈለጉት ሶ በዚህ መልኩ አድርገን ሰርተንላቸዋል ማለት ነው። ከወገብ በላይ ልክ እንደዚህ አራት ማዕዘን ቅርጽ ያለው እጅጌው ደግሞ አጠር ያለ ነበር የፈለጉት ሰው በዚህ መልኩ አድርገን ሰርተንላቸዋል ማለት ነው። በጣም ነው የወደድኩት። በጣም የሚያምር የሐበሻ ቀሚስ ነው ከለሮቹ ምናምን የገቡበት ስታይሉ ሁሉም ነገር በጣም ያምራል። እዚህ ጋር ጫማ ሂል ጫማ ሲያደርጉ እንዳይስበው እዚህ ጋር ማልበሻ ተጠቅመናል። እንደተለመደው ደብል መነን ነው የምንጠቀመው ሰው ከስር ደግሞ መነን ተጠቅመናል። ከዛ ስር ደግሞ ሳተን ገበር ተጠቅመናል ማለት ነው። በሁለት አይን መነን የተሰራ የሐበሻ ቀሚስ ነው። በጣም ነው የሚያምረው። ቆንጆ ነጠላማ አለው። እዚህ እንደምታዩት ቆንጆ የሐበሻ ቀሚስ ለፕሮግራም ብዛት ነበር ያዘዙን ከስተመሮቻችን፣ ሶ በዚህ መልኩ አድርገን ሰርተንላቸዋል ማለት ነው። በጣም ወደውት ነበረ፣ አመስግነው ፎቶ ልኪላቸው ነበረ። እንደምንፈልገው ነው የሰራሽልን ብለው ቴንክዩ ብለውኛል። ዜጋ ወገቧቸው ላይ ላስቲክ እንዲሆንላቸው የፈለጉ በጎን እና በጎን በኩል ላስቲክ ነው እንዲሆንላቸው የፈለጉ ሰው በዚህ መልኩ አድርገን ሰርተንላቸዋል ማለት ነው። በጣም የሚያምር የሐበሻ ቀሚስ ነው። ይሄንን የሐበሻ ቀሚስ እኛ ጋር በ15000 ብር ብቻ ነው የምታገኙት። ኦርደር ማድረግ የምትፈልጉ ከስተመሮቻችን ኦርደር ማድረግ ትችላላችሁ። እኔ አሻሽጌ እያስገባሁላቸው ነው፣ የምንልክበት ጊዜ ደርሷል ማለት ነው። ስለዚህ ቀሚሶቻችንን እያሸግን እንገኛለን። በሰው ነው እንዲሄድላቸው የፈለጉ ሰው የሚመጣው ሰው የሚወስድላቸው ሰው እየመጣው ነው ስላላይ እያስተካከልኩላቸው ነው ማለት ነው። ከልብሶች መካከል ግማሹ እንደዚህ በእጅጌ አጭር ነበር የተሰራ፣ ግማሹ ደግሞ እጅጌው ረጅም እንዲሆንላቸው እንዲሆንላቸው ፈልገዋል ማለት ነው። ስለዚህ እነሱ በሚፈልጉት እስታይል በዚህ መልኩ አድርገን ቆንጆ አድርገን ሰርተንላቸዋል። ይሄኛው እጅጌው ረጅም ሆኖ የተሰራው ቀሚስ ነው። ልክ እንደዚህ ረዛም ተደርጎ እንዲሰራ ፈልገዋል። ስለዚህ ሁሉንም በየምርጫቸው አስተናግደናቸዋል ማለት ነው። ከተመረጫችን በጣም እናመሰግናለን። ስላዘዛችሁን፣ አምናችሁን፣ ስራችንን ወዳችሁን እኛ ጋር ስለመጣችሁ እግዚአብሔር ያክብርልን። ይሄኛው የሐበሻ ቀሚስ ደግሞ ፒንክ አይነት ከለር ነው፣ ወደ ፒንክ ነው የሚያደላው። ስኩዌር ስኩዌር ዲዛይኖች አሉት። እንደዚህ ሲታይ ልሙጥ ይመስላል አይደለ? ታች ላይ ጥለቷ ግን እንትን አላት ስኩዌር ስኩዌር የሆኑ ዲዛይኖች አሉት። በጣም ነው የሚያምረው። አንገቱ ቅዱ በዚህ መልኩ አድርገን ሰርተነዋል። አያምርም? በጣም የሚወደው የሐበሻ ቀሚስ ነው። በታች ላይ ደግሞ እንደምታዩት ዲዛይኖችን ትመስላለች። ፈርጥ ፈርጥ ያላት ነገር ይመስላል፣ ግን እዛው ሽመና ጋ ያለቀ ነገር ነው ማለት ነው። ወገቡ ለላ ያለ ላስቲክ ተጠቅመናል። እንደተለመደው እታች ላይ በጫማ እንዳንትን እንዳይል አልብሰነዋል። ከዛ ደግሞ ተጨማሪ መነን አለው ከዛ ስር ደግሞ ሳትን ገበር አለው ማለት ነው። ሰው በሚያምር ሁኔታ ጥንቅቅ አድርገን የሰራነው የሐበሻ ቀሚስ ነው ማለት ነው። ቆንጆ ነጠላም አለው እንደዚህ እንደምታዩት። ያው የመነን የሐበሻ ቀሚሶች እንደምታውቁት መቀነት የላቸውም። ቀሚስና ነጠላ ብቻ ናቸው ማለት ነው። ይህንን የሐበሻ ቀሚስ እኛ ጋር በአስራ ስድስት ሺህ ብር ብቻ ነው የምታገኙት። በተለያዩ አይነት የከለር አማራጮች እኛ ጋር ማግኘት ትችላላችሁ። ይሄንን ዲዛይን ሰው ደወላችሁ ቼክ አድርጉ። ይሄኛው ቀሚስ ደግሞ አያምርም? ቀላ ያለ ከለር ነው። ቀይ ከለር ለምትወዱ ከስተምሮቻችን ይሆናል ብዬ አስባለሁ። ለጸያይም ሴቶች ፍክት የሚያደርግ አይነት የከለር ኮምቢኔሽን ነው ያለው ማለት ነው። በጣም ነው የሚያምረው። ሰፋ ያለ ጥለት ነው እንደዚህ እንደምታዩት መሃል ላይ ያለው ደረጃ በጥልፍ ነው የሰራ ነው ከስር ያለው ደግሞ እዛው ሽመና አልቆ የመጣ ነው ማለት ነው። አንገቱ በቪ አድርገን በዚህ መልኩ አድርገን ጠልፈናል ማለት ነው። እዩት፣ እዚህ ጋር ደረጃው ላይ ያለው ጥልፍ ነው። ልክ አንገቱ ላይ እንደተጠለፈው ደረጃውም እንደዚህ ዙሪያውን ተጠልፏል ማለት ነው። ማልበሻ አድርገንለታል፣ በእንትን እንዳይሳብ በጫማ ምናም እንዳይሳብ ማልበሻ አድርገንለታል። ደብል ነው መነኑም። ከስር ከታች ደግሞ ሳትን ግብር ተጠቅመናል ማለት ነው። በጣም የሚያምር የሐበሻ ቀሚስ ነው። ይህንን የሐበሻ ቀሚስ እኛ ጋር በ17500 ብር ብቻ ነው የምታገኙት። ሰው ቆንጆ ቆንጆ የሐበሻ ቀሚሶችን በፈትልም በመነንም የተዘጋጁ ቀሚሶችን ኦርደር ማድረግ ከፈለጋችሁ ምርጫችሁን ማዛ ጥበብና ሽፎን እንድታደርጉ እንጋብዛችኋለን ማለት ነው። በአካል መታችሁ ኦርደር ማድረግ ለምትፈልጉ ደግሞ አድራሻችን ቁጥር አንድ ጎንደር፣ ቁጥር ሁለት አዲስ አበባ ሸው ላገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው አዲሱ ህንፃ ላይ ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ ማለት ነው። ሰው እየመጣችሁ ኦርደር ማድረግ ትችላላችሁ። ውጭ ሀገር ያላችሁም ደግሞ ያላችሁበት ሆናችሁ ኦርደር እንድታደርጉ ኦርደራችሁን ተቀብለን በተቻለ ፍጥነት አዳዲስ ጥለት ያላቸው የሐበሻ ጨርቆች ብትናቸውን በደረጃ በሰፋፊ ጥለት፣ በቀጭን ጥለት አንድ ላይ ሶስቱንም ኮምባይን አድርጌ እያሳያችሁ አብሬያችሁ ቆያለው ማለት ነው። ጤና ይስጠለን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገንኛ ደህና ነን። ዛሬ ብትንጨርቃቸውን ከመሰራታቸው በፊት ያለውን ማቴሪያል ነው እያሳያችሁ አብሬያችሁ ቆየው። ይሄ የሐበሻ ቀሚስ በጥቁርና በቢጫ ኮምባይን ተደርጎ የተሰራ ብትን ጨርቅ ነው። ሁለት አይን መነን ነው እንደምታዩት መነኑ በጣም የሚያምር ጽድት ያለ መነን ነው። ሁለት አይን መነኖች ብዙ ጊዜ ሪኮመንድ ይደረጋሉ። ረዥም እድሜ እንዲኖራቸው ና ውበት እንዲኖራቸው ለቀሚሶቹ ያደርጋል ማለት ነው። ነጠላዎችን ትመስላለች እጅን የሐበሻ ቀሚስ እኛ ጋር በ አስራ አምስት ሺ ብር ብቻ ነው የምታገኙት። ለአዲስ አመት ኦርደር ማድረግ ትችላላችሁ። እችኛዋም በጣም የምታምር ቢጫ ከለር ያለባት ናት። መሀል ላይ ዶት ዶቷ ፈርጥ ነው የሚመስለው በጣም ነው የሚያምረው። ጽድት ያለ ማቴሪያል በጣም ልቅም ተደርጎ የተሰራ የሐበሻ ቀሚስ ነው ሁለት አይን መንና በምትፈልጉት አይነት የስፌትና የጥልፍ አማራጭ እኛ ጋር በአስራ ስድስት ሺህ ብር ብቻ ነው የምታገኙት። ነጠላዋ እችን ትመስላለች በጣም የምታምር ቆንጆ ጥለት ያላት ነጠላ አላት እኛ ጋር በ16 ሺ ብር ብቻ በምትፈልጉት የስፌትና የጥልፍ አማራጭ ኦርደር ማድረግ ትችላላችሁ ማለት ነው እቺ ራሷ የቢጫዋ በ ፒንክ ከለር ይሄ ላይት ፒንክ የሚባለው ነው። በጣም ነው የሚያምረው። እኔ በጣም የወደድኩት ከለር ነው። እንደምታዩት በጣም ነው የሚያምረው። ይሄንን በሚያምር ስፌትና በሚያምር የጥልፍ አማራጭ እኛ ጋር በ16 ሺህ ብር ብቻ ታገኙታላችሁ። ይሄንን ልብስ ለራሴ እያሰራሁት ነው። ተሰርቶ አልቆለት ደግሞ ምን እንደሚመስል ሾርት ቪዲዮ ፖስት አደርግላችኋለሁ ማለት ነው። በጣም ነው የሚያምረው። እኛ ጋር በ16 ሺህ ብር ብቻ ዝንጥ ማለት ትችላላችሁ ማለት ነው። በጣም የሚያምር የሐበሻ ቀሚስ ነው። ነጠላውም እንደምታዩት በጣም ቆንጆ ጥለት አለው። ተለቅ ያለ ጥለት አለው። በጣም ነው የሚያምሩ። ጽድት ያለ ማቴሪያል፣ ጽድት ያለ መነን ነው። እኛ ጋር በአስራ ስድስት ሺህ ብር ብቻ ነው የምታገኙት። ስለዚህ እየደወላችሁ ኦርደር ማድረግ ትችላላችሁ። እቺ ልብስ ራሷ ደግሞ በወይን ጠጅ ከለር ደግሞ ይሄ ፐርፕል የሚባለው አይነት ከለር ደግሞ በዚህ መልኩ ደግሞ እችኛውም ከለር አማራጭ አላት። በጣም ነው የምታምረው። ይሄ ልብስ አዲስ ልብስ ነው፣ ገና እንደወጣ ነው እያሳየዋችሁ ያለሁት ማለት ነው። ሶ እነዚህን ቆንጆ ቆንጆ የሐበሻ ቀሚሶችን እኛ ጋር በአስራ ስድስት ሺ ብር ብቻ ታገኙታላችሁ። ለፕሮግራም በብዛት ማሰራት የምትፈልጉ ከስተመሮቻችን በብዛት መሰራት ይችላል። በጣም ነው የሚያምረው ፍክት የሚያደርግ የሐበሻ ቀሚስ ነው ማለት ነው። እችኛውም ደግሞ ሌላ ከለሯ ነች። እቺ ደግሞ ወደ ማር ከለር የሚባለው አይነት ከለር ነች። በጣም ነው የምታምረው። እችም ደግሞ ዝም ያለ ከለር ደግሞ አሳይን ያላችሁኝ፣ እችን ትወዷታላችሁ አላችሁ ብዬ አስባለሁ። በጣም ነው የሚያምረው። ሲሰራ በጣም ቆንጆ የሚባል አይነት የሐበሻ ቀሚስ ነው። ነጠላዋችን ትመስላለች። በጣም ጽድት ያሉ ማቴሪያሎች ናቸው። እንዳልኳችሁ ሁለት አይን መነን ነው እናንተ ደግሞ በምትፈልጉት አይነት የስፌትና የጥልፍ አማራጭ እኛ ጋር ማግኘት ትችላላችሁ ማለት ነው። ቆንጆ ቆንጆ የሐበሻ ቀሚሶች አሉ። ይሄ ከለር አያምርም ወይ? አረንጓዴ ከለር ለምትወዱ ጽድት ያለ የሐበሻ ቀሚስ ነው። ማቴሪያሉ በጣም ነው የሚያምረው። ከለር ኮምቢኔሽኑ በጣም ያምራል። ተሰርቶ አልቆለት ደግሞ በጣም ነው የሚያምረው። የሐበሻ ቀሚስ ኖርማሊ እንዲ ከሚታየው ይልቅ ተሰርቶ ደግሞ ሞር ውበቱ ይጨምራል ማለት ነው። በጣም የሚያምር ቆንጆ ነጠላም አለው። እንደዚህ እንደምታዩት እቺን የሐበሻ ቀሚስ እኛ ጋር በአስራ ዘጠኝ ሺህ ብር ብቻ ነው የምታገኟት ማለት ነው። ሰው እየደወላችሁ ኦርደር ማድረግ ትችላላችሁ። ረዘም ያለ ጊዜ ብትሰጡን ቀሚሶችን ሰርቶ ለማጠናቀቅ ቆንጆ ሆኖ ተሰርቶ እጃችሁ ይደርሳል ማለት ነው። እንደምታዩት ነጠላውም ጥለቱ ትልቅ ነው፣ በጣም ነው የሚያምረው። እቺ ቆንጆ ሆና ከአንገት በላይ ደግሞ ሲምፕል ሆኖ ሲሰራ በጣም የሚያምር የሐበሻ ቀሚስ ነው ማለት ነው። እችስ ከለሩ አታምርም ወይ? በጣም ጽድት ያሉ የሀበሻ ቀሚሶች ናቸው። ዛሬ እያሳየዋቸው ያላችሁት እንደምታዩት የሚወደዱ አይነት ከለሮች ናቸው። በጣም ነው የሚያምሩት። እነዚህ ደግሞ በቆንጆ የስፌትና የጥልፍ አማራጮች ተሰርተው ደግሞ ስታያቸው ሞር ደግሞ በጣም ውበትን እንደሚያላብሱ መገመት አያዳግትም ማለት ነው። ቆንጆ ነጠላለው አለው። እንደምታዩት የነጠላውም ሳይዙ ትልቅ ነው። ጠላቱም ትልቅ ነው። በጣም ነው የሚያምረው። ሰው ይሄንን የሀበሻ ቀሚስ እኛ ጋር በ19 ሺህ ብር ብቻ ነው እኛ ጋር የምታገኙት። እችኛዋም የሀበሻ ቀሚስ በጣም ታምራለች። ከዚህ በፊት በ ወይን ጠጅ ከለር ደመቅ ዋለ አሳይቻችሁ ነበረ። እቺ ደግሞ በፒንክ ከለር ነች ማለት ነው። ይህኛውንም የከለር አማራጭ እንድታዩት ስለፈለግኩ ነው። አነስ ያለች ነጠላ አለችት። ጥለቷ አነስ ትላለች። ነጠላዋ በጣም ነው የምታምረው። ግን እቺ ልብስ እኛ ጋችን ልብስ በ14500 ብር ብቻ ነው የምታገኟት። እየደወላችሁ ኦርደር ማድረግ ትችላላችሁ። በምትፈልጉት አይነት የስፌትና የጠልፍ አማራጮች እኛ ጋር ማግኘት ትችላላችሁ ማለት ነው። እነዚህ ደግሞ የደረጃ ልብሶች ናቸው። አያምርም? በጣም ነው የሚያምረው። ከለር ኮምቢኔሽኑን በጣም ነው የወደድኩት። ደረጃነቱ በጣም ያምራል። ገና አዲስ ልብስ ነው፣ ብዙ ያልተለበሰለት ልብስ ነው ማለት ነው። እንደምታዩት በጣም ነው የምታምረው። ጽድት ያለች ቀሚስ ነች፣ ቅልብጭ ያለች የሐበሻ ቀሚስ እኛ ጋር በ14500 ብር ብቻ ነው የምታገኛት። ነጠላዋ ደግሞ ችን ትመስላለች። ከለር ኮምቢኔሽኑን ይሄ ቦግ ያለ ከለር ለማትወዱ ደብዘዝ ማለት የምትፈልጉ አይነት ከስተመሮቻችን ትወዱታላችሁ ብዬ አስባለሁ ያው ሰው እንደ ከለር አማራጮቻችሁ እንደ ከለር ኦፕሽኖቻችሁ እኛ ጋር ቀሚሶችን ማግኘት ትችላላችሁ ማለት ነው እችኛውም ደረጃ ቀሚስ አታምርም እችም አዲስ ልብስ ነች ገና አልወጣችም ገና ከሸማኔ እንደወረደ ነው እ እናንተ ጋር ያቀረብኩላችሁ አታምርም ወይ እኔ በጣም ነው የወደድኳት። ጽድት ያለች ማቴሪያሏ፣ በጣም የምታምር ቀልብጭ አለች። በሁለት አይን መነን የተሰራ የሐበሻ ቀሚስ ነው። እኛ ጋር በ15 ሺ ብር ብቻ ነው የምታገኟት። አታምሩ? እንዴት እንደወደድኳት አታውቁም እኔ በጣም ጽድት ጽድት ያሉ ናቸው ዛሬ እያሳዩቸው ያለ እንደምታዩን ቪዲዮንም የሰራሁት እዛው ሸማኔዎቹ ጋ ቀጥታ የሚሰጡን ጋ ነው የሚያስረክቡን ጋ ነው ሄጄ የሰራሁላችሁ በጣም ነው የሚያማምሩት አልቻልኩም ገና ሱቅ ወስጃቸው እስከምሰራበት ድረስ አልቻልኩም እቺ ሳታምርም ወይ ቀጭን ጥለት ደግሞ እያላችሁ ነበር በጣም የምታምር ቆንጆ ቀልብጫለች ቀጭን ጥለት እኛ ጋር በምትፈልጉት የስፌትና የ ጥልፍ አማራጮች እኛ ጋ በ አስራ ሁለት ሺህ አምስት መቶ ብር ብቻ ነው የምታገኟት። አዲስ ልብስ ነች ገና አልወጣችም። በሰማያዊ ከለር ምርጫችሁ የሆናችሁ ትወዱት አላችሁ ብዬ አስባለሁ። ይሄኛውስ አያምርም ወይ? እኔ እንጃ። ዛሬ በቃ ሁሉም የአይን አዋጅ ሆኖብኝ እዛው የሚያከፋፍሉት ጋ ሄጄ ነው እያሳየኋችሁ ያላችሁት ማለት ነው። በጣም ነው የምታምረው ጽድት ያለች የሐበሻ ቀሚስ እኛ ጋር በአስራ አምስት ሺህ ብር ብቻ ነው ቺንን የሐበሻ ቀሚስ የምታገኛት በምትፈልጉት የስፌትና የጥልፍ አማራጮች እኛ ጋር ማግኘት ትችላላችሁ። ይሄኛው ደግሞ ሰፊ ጥለት ነው፣ ብዙ ከለሮችን ኮምባይን አድርጎ የያዘ ነው። ይሄ ቦግ ያለ ከለር የሚባል ነው። በጣም ነው የሚያምረው። ለክርስትና፣ ለመልስ ለፕሮግራም የሚሆን አይነት የሐበሻ ቀሚስ ነው። እኛ ጋር በሀያ ሁለት ሺህ ብር ብቻ ነው የምታገኙት። ቆንጆ ነጠላ አለው እንደምታዩት፣ የነጠላውም ሳይዙ በጣም ነው የሚያምረው። ቆንጆ ትልቅ ነጠላ አለው። እኛ ጋር ቆንጆ ቆንጆ የሐበሻ ቀሚሶችን ኦርደር ማድረግ ትችላላችሁ ማለት ነው። ስለተከታተላችሁን ቪዲዮን እስከ መጨረሻው ስላያችሁት እጅግ አድርገን እናመሰግናለን። በያላችሁበት ሰላም ቆዩን።